የመመራመርና የመጠየቅ ጉጉታቸው ገና በሁለት ዓመት ለጋድሚያቸው እንደጀመረ በወላጆቻቸው ይነገርላቸዋል የአውራምባ ማህበረሰብ መስራች የሆኑት ዙምራ ኑሩ። እናቴ እንደምትለኝ በስድስት ወሩ ቁሞ ሂዷል። በሁለት ዓመቱ የመጠየቅ የመመልስ አቅሙ እንደ ትልቅ ሰው ነበር። በአራት ዓመት ዕድሜው ስለ ሰሎች ማህበራዊ ኑሮ ይጠይቅ ነበር ትለኛለይ መጠየቅ ያን አውቃለሁ፣ እድሜን ያን ጊዜ አላውቅም። እና የሁለት ዓመት የልቶውና በአራት ዓመት እድሜ ያለው ልናገር። በአራት ዓመት እድሜ አራት ነገሮችን አይቻለሁ። የሰው ልጆች ከሚሰሩት ከሚያደርጉት፣ ከሚናገሩት መሰራት የሚገባው ቀርቶ መሰራት የማይገባው ነገር ሲሰራ እያየው፣ ይህ ነገር ምንድን ነው ለምን? እያልኩ ነው ጥያቄ ማለት ዙምራ የእውቀት አድማሳቸው እየሰፋ ሲመጣ የጎልማሳነት ማሳነት እድሜያቸው ሲሻገር አምስት መሰረታዊ ሀሳቦችን አንግበው ምርምሩን የቀጠሉ ሲሆን የፆታ እኩልነትን ማረጋገጥ የሚለው ቀዳሚው ነው። እናቴ ትርፍ ጉልበት አላት ወይ? እኔ ጥያቄ፣ እናቴ ትርፍ ጉልበት አላት ወይ? የዱሩ ስራ የሷ ጭምር ሆኗል፣ የቤቱ ስራ የሷ ብቻ ሆኗል። የምንመገበው ሁላችን እቤት ያለን እጆች አሁላችሁንን የዱሩን እንዳገዘችው ሁሉ የቤቱን ስለምናያግዛት ነው ለሆኑ እግሩን እንኳን አይታጠብላትም ለምን የሚል ጥያቄ ነው የምጠይቀው። የእኔ እናትና አባቶቿ መስሎ ይታየኛል እያሰብኩ ሰህድ የሁሉም የሴቶችና የወንዶች ዳር አንድ አይነት ሆኖ አገኘዋለሁ። ለምን ነው ሁለተኛው ሕፃናቶችን በማይ ጊዜ እግረ ተከልተው ሆኑ ጀምሮ አቅማቸውን ያላገናዘበ ስራ ሲሰጣቸው ያለው ያ ስራ ሲበላሽባቸው፣ ሲጠፋባቸው አቅማቸው ግምት ውስጥ ሳይገባ ለምናጠፋ ለምናበላሽ የስሜት ማውጫ ዱላ ነው የሚሰጣቸው። ለምን ህይወት አይደሉም ወይ? አቅማቸውን ያላገናዘበ ስራ መሰጠቱ ኋላ ዱላው ለምን የሚል ጥያቄ ነው ማለት። በወቅቱ ሀሳባቸውን የሚቀበላቸው ሰው በማጣታቸው የትውልድ ቀያቸውን በመተው ከቦታ ቦታ መንቀሳቀሳቸውን የሚናገሩት ዙምራ፣ ከማህበረሰቡ ወጣ ያለ ሀሳብ በማንሸራሸራቸው መድሎና መገለልም አስከትሎባቸዋል። ይህን በምጠይቅ ጊዜ የተሰጠኝ መልስ ሰው እንደሚያስበው አይደል የምታስበው ሰው እንደሚሰራው መስራት አልፈለግም። የማይወጣ ጥጃ ከማሰራ ይታወቃል። እንደሞ ዛሬ ይህን የምታነሳ ከሆነ ነገ ምን እንደምሰራ እናውቅም። ለነገሩ ወደ አይደለም ታማ አሞ ታሞ ታሞ በሚሉኝ ጊዜ ራሴን እጠይቃለሁ። አሞ ነው እንደነሱ ኛ መሄድ እንደታካተኝ አሞ ነው ብዬ ራሴን በምጠይቅ ጊዜ እመሜ ናጣለሁ። ተሳስበን ተዛዝነን እንህር ነው ያልኩት። እመሜ ከምን ላይ ነው? እመሜ ናጣለሁ። ታሞ እየተባልኩ አራት አመት እድሜ ጀምሬ ለብዙ አመታት አብሬ ወላጆች ያቆያሉ እድሜ እየገፋ ሲሄድ በአይኔ የማየውና በጀሮ የምሰማው አይምሮዬን ረፍት እየነሳኝ መፈጠሬን የጠላሁበት ጊዜ እየመጣ ሲሄድ የአካባቢ ማህበረሰብ ሀሳቤን አልረዳል ሲል ወደ ሌላ ቦታ እየተዘዋወርኩ ሀሳቤን የሚረዳል ባገኝ ብዬ አሰብ የኔ ሀገር እስቴ ነው ከእስቴ ተነስቼ የመጀመሪያው ጉዞ ወደ ጎጃም ተጎጃም ወደ ወሎ ተወሎ ወደ ጎንደር እያልኩ ለአምስት ዓመታት ወደ ወላጅ ሳልመለስ በዚያው እቆያለሁ። እኒህ የአውራምባ ማህበረሰብ መስራችና ጠንሳሽ ተደርገው የሚወሰዱት ዙምራ ኑሩ ለዓላማ ያላቸውን ቁርጠኝነት እንዲህ ይገልጻሉ። ሁለት ነገሮች ናቸው ያሉት፣ እውነትና ውሸት። ውሸት ሰታትን ጨምሮ የሚሄድ ነው፣ እውነት ደግሞ ቀናውን የሚሄድ ነው። እና እውነትና ውሸት ናቸው። እውነት ነው ብለን የያዝነውን ነገር ሲመቸን የምንለቀው ሳይመቸን የምንለቀው ሲመቸን የምንይዘው ከሆነ ነው ባንጀምሮ ይሻላል ነው። እውነት ስትሄድ ቆይተህ ወደ ውሸት ትሄድክ እውነት አንተን ይወቅሰሃል ማለት ነው። እውነት ይጠይቀሃል ማለት ነው። አንተ ተውሸት ወደ ውነት መሄድ ይፈለጋል። የዓላማ ጥናትን እውነት ነው ብለህ ያዝከውን ነገር ትተህ እንደገና ነገ የምታንከላ ውሱ ከሆነ ባት ይዘው ይሻላል ባይ ነው። እና ይህ ነው በአሁኑ ሰዓት እድሜያቸው እየገፋ እርጅና እየተጫጫናቸው ቢመጣም በስራ ክቡርነት ዛሬም የሚያምናሉ የምትለው ባለቤታቸው ስለ መከባበርና እኩልነት ሀሳባቸውን እያራመዱ ስለመሆናቸው ትናገራለች። ያው አቅሙም ስለደከመ አላሰራውም። እሱ ግን ማንኛውንም ስራ ልስራ ነው የሚለው። አሁን እንዲህም ሆኖ ግን እኔ አላሰራውም። ለምን መከብንትኑም አለ አቅሙ እየደከመ ስለሆነ እሱን አላሰራውም። ምን ያሆን እንጂ ልስራ ነው የሚለው። ማንኛውንም ስራ ዙምራ አይንቅም። ስራ ያስከብራል ነው የሚለው። ስራ አንድ ሰው ስራ ከሰራ ሰርቶ ስላገኘ ብቻ ማንም ያከብረዋል እንኳን ለራሱ ስለዚህ ስራ ደግሞ ክቡር ነው ስራ መናቅ የለብንም ማንኛውንም ስራ ሳንንቅ ከሰራን ማንኛውም አለመድረስበት ማንደርስበት ምክንያት የለም ሀብቱን በእጃችን ነው ከሰራን ቁጭ ብሎ ግን ይሄን እኔን አይመለከተኝም ማለት ግን በአውራምባ ነውር ነው ሰነፍሰው አይወድም አውራምባ አቅሞ የደከመ ያቃተው ካልሆነ ግን ሁላችንም ሙሉ አካላለን ሰርተን መለወጥና ማንኛውም አደረሰበት መድረስ አለብን ብለን መረዳዳት ባህላችን ነው። ግን ሙሉ አካል እያለህ መለመን ኃጢአት ነው። አውራምባ ዙምራ ሐሳባቸውና ስራቸው ፍሬ አፍርቶ በአካባቢው ወጣቶች መፈቃቀርና መተጋገዝ ባህል ሆኖ እንዲቀጥል የራሳቸውን አሻራ አሳርፈዋል። እንግዲህ ከ64 እስከ 93 ህይወትን መስዋዕት ማድረግ ስንታየቁ ስንታገር ቆየን። ከ93 በኋላ ማስታወቂያ ሚዲያ ላይ ዋሉ። ሚዲያ ላይ ሲያውሉ ወይም ሰሜ ባገኘው ወይም ጠይቀኝ ባገኘሁ ብዬ ያጣሁትን አሁን በመጽሄት፣ በጋዜጣ፣ በቴሌቪዥን፣ በሬድዮ፣ በኢንተርኔት አለም እየሰማ እየመጣ እየጠየቀኝ አሳቢን እየተረዳልኝ ይገኛል። መውሰድ አለመውሰድ የራሳቸው ሆኖ አሳቢንም የሚረዳልኝ ልኝ በማግኘት ብቻ አንድ እርምጃ ብዬ እገኛለሁ። መነሻ ይሄ ነው፣ ለሰው ልጆች ነው።